ቆይ ልጅ ዛሬ ጀማልን በጣም ታዝቤያለሁ ማለት ነው። ቆይ ልጅ መውለድ ይሄንን ያክል ያስደነግጣል? ልጆች እኮ በቃ የአላህ ስጦታ ናቸው። ያለ ልጅ ቤት አይደምቅም፣ ያለ ልጅ ትዳር አይሞቅም። ስለዚህ ሀዋ ሶስተኛ ልጅ አረግዝኩ ባለችው ጀማል እንደዚህ አድርጎ ድንጋጤና ሀዋ በመደብደብ እውነት ለመናገር በጣም ስህተተኛ ነህ፣ ተሳስተሃል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ አድማጮች ተመልካቾቼ እንደምን አላችሁ? ሁላችሁንም በያላችሁበት የአላህ ሰላምታና እዝነት አይላያችሁ ለማለት ወዳለው ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ የቻናሌ ቤተሰብ ተሆኑ ዘንድ በትት እናጠይቃለሁ ነበር ቤተሰቦች፣ የቪዲዮውን ላይክ ሼር አድርጉት ማለት ነው። እንግዲህ ዛሬ ፍትፈታችን እንደቀጠለ ይገኛል ማለት ነው። ዛሬ ደግሞ የምንፈተፍተው ፍትፈታችን በጀማልና በሀዋ ይሆናል ማለት ነው። ውድ ቤተሰቦቼ ዛሬ ስመለከታቸው የነበሩ ሁለት ጥንዶች ደስ የሚሉ ዩቲበሮች ዛሬ በነሱ እንዴት ያዘኩትን ነገር ወደ እናንተ ላቀርብ መጥቻለው ማለት ነው። ይህ ምንድን ነው እንግዲህ፣ ጀማል ያው ልጅ አረገዝኩ ብላ ፍራንክ አድርገዋል ማለት ነው። ፍራንክ ነው በነገራችን ላይ አላረገዘችም። ግን ፕራንክ ነው ያደረገችው ማለት ነው። ግን ሀውዬ ጎበዝ ናት ማለት አንዳንድ ቦታ ላይ ብትሳሳትም አንዳንድ ቦታ ላይ ደግሞ እውነት ነው የምላችሁ፣ በጣም ጎበዝ ናት ማለት ነው። በጣም ጎበዝ ናት ማለት እስኪ፣ እሱ በብዙ አይነት መንገድ እየፈተሻት ነው። ሁለተኛ ሚስት አማረኝ፣ ሁለተኛ ሚስት ላገባ ነው ምናምን እያለ እሷ ደግሞ በምን ልፈትሸዋለች? እና እስኪ በቃ ልጅ አረገዝኩ ልበለው እስኪ ብላ እንግዲህ ፕራንክ አድርገዋለች ማለት ነው። ፈተነችው። ይህ ማለት ጀማል በጣም ደነገጠ እና ሀዋን ሊማታ፣ ለምን አላለም መሰላችሁ እንደ ቆይ ይህን ያኬል ልጅ እንዴስ ሁለተኛ ልጅ አልዘርቅም በኑሮ ውድነት ሶስተኛ ልጅ አራለ ይስጠኝ በል እንዴ፣ ልጅ ያጣኩ ስንት ወይ ወይ ወይ የሚላለ ወይን ወይን የሚል እኮ ልጅ አጣ ስንት አለ። ስለዚህ ልጆች ደግሞ የአላህ ስጦታ ናቸው እና ልጅ የራሱን እርዚቅ ይዞ ነው የሚወለደው። ልጅ የማንንም እርዚቅ አይነካም። ልጅ የራሱን እርዚቅ ብቻ ነው ይዞ የሚወለደው አይደለም። ስለዚህ አረገስኩ ብትልህ ትክክለኛ የእውነት ራሱ እውነቷን አረገስኩ ብትልህ፣ ደስ ልልህ ይገባል እንጂ ልትማታ አይገባህም። ስለዚህ በጣም ተሳስተሃል። በነገራችን ላይ እሷ አላረገዘችም። ያው እንዳልኳቸው አላረገዘችም። በቃ ልትታዘበው ለልጅ የምን ያክል ለልጅ ያለው ቦታ የምን ያክል ነው ብላ ነው እንጂ እሷ አላረገዘይም። ገና ከወለደች አመት አመቷ ነው። በቃ ያው አመት ትንሽ ልፍ ነው እንጂ አላት። አሁን ነው የወለደችው። እና ሶስተኛ ልጅ ሁለተኛ ያኔ ለማርገዝ ሶስተኛ ልጅ ገና ይቀራታል ማለት። ልጆች በእርግጥ መጠንከር አለባቸው። እርስ በርስ ቢወለዱ ሕፃኖቹም ይጎዳሉ፣ እናትየዋ ወላዷም ትጎዳለች። ስለዚህ እያጠነከሩ ልጅ መውለድ በእርግጥ ጥሩ ነው፣ ደስ ይላል። እና ገና ለመውለድ አልደረሰይም ማለት፣ አልደረሰይም ስላችሁ ወደ ሌላ እንዳትወስዱት። ገና ናት፣ ገና አራስ ናት። ይሄኛው ልጇ አልጠነከረላትም፣ ማጠንከር ይጠበቅባታል። ግን ይህንን ያክል ልጅ አረገዝኩ ብትል እስኪ የእውነት ብታረግዝ ምን ሊያደርጋል? ነበር በቃ ፕራንክ ነው ብኝ ፕራንክ ነው ብኝ። እንዲ ነፍስ ሊቆረጥ ነው እንዲ። ጀማል፣ ወይ፣ ወይ፣ ወይ፣ ወይ፣ ወይ በምን የራስ አደጋር። አልሐምድላ በል አልሐምድላ በል። ምን እንዶ እናንተ ቆይ። እያ የሚሰራው ሰርቶ የሚያገኘው ሰርቶም ልፋቱን ያልቆጠረለት ያልተደበረውም ያልደበረለትም አላህ ሰርቶም እየሰራ ቤተሰብ ማስተዳደር እና ራሱ ማሸነፍ ማስተዳደር ቤተሰቡን የቻለ እኩሎ መውራት ያለበት በቃ ሁላችንም አላህኖ ማማረር ያለብን። አይ እውነት ይህኑ በምንላ ሳድገኛል አልክም ጀማላር አልሐምድላ በል። ሰርተህ እያገኘ ነው እጅግር ራለፍ የጎደለብ ነገር የለም። እንደ ውርሜና ጤና ይስጠኝ በልቀስ እንጂ ይህንን እያክል በምንላ ሳድግ ነው። ወይኔ ወይኔ ወይኔ በፊቴ ባፋዛ ተጠፈጠፈ ምና የሚገርም ነው እና ምን ለማለት ፈልጌ ነው፣ ሀዋ በነገራችን ላይ ዛሬ አድንቄሽ ያለውኝ እንግዲህ ባልተቤትሽ ለልጅ ምን ያክል ቦታ እንዳለው በቃ ፈተሽ ማለት ነው። ወንድ በቃ ይመችሽ። በቃ እንደዚህ ነው። አንዳንዴ እኮ ባልና ሚስትም ቢሆን እየተዋደዳችሁም ቢሆን መፈታተሽ ያለ ነው አይደለ? መፈታተሽ ያለ ነው። ገና ይወደኛል ብለሽ ዘጭ ማለት የለብሽ ገና ተወደኛለች ብለህ ዘጭ ማለት የላበህም። ወንዱም ሴቱም ማለት ነው ሴቷም ወንዱም እና መፈታተሽ ያለ ነው። የምን ያክል ለአንቺ ቦታ እንዳለው ለምን ያክል ለልጆች ቦታ እንዳለው ዛሬ ፈትነሸዋል ማለት ነው። እንኳን ኔዎች በቃ ዛሬ አድንቀሻለሁ። ሰሞኑን እያበሳጨሽኝ ነበር በነገራችን ላይ እና ዛሬ ደግሞ አስደስተሽኛል። እና ስለዚህ ምን ለማለት ፈልጌ ነው፣ ልጅ አትጥሉ። ልጅ የአላሁ ተዓላ ስጦታ ናቸው። ልጆች የአላ ተዓላ ስጦታ ናቸው። ደጋግሜ ነው የምነግራችሁ። ልጅ የራሱን እርዚቆ ይዞ ነው የሚወለደው። በቃ ምን ላብላው ምን እጠጣው አትበሉ። እናንተ እሱ የራሱ የአላሁ ተዓላ እንትን ስብሎ ሲፈጥረው አላሁ ተዓላ የራሱን እርዚቅ አሸክሞ ነው የሚልከው ማለት ነው። በቃ አላህ የሚያመጣው ወደ ዱንያ ሲያመጣው ማለት ነው። ስለዚህ እናንተ አስባችሁ አይደለም እናንተ ባሰባችሁለት አይደለም ልጅ የሚያድገው የሚበላው የሚጠጣው ጠጥቶ በልቶ የሚያድገው እናንተ ባሰባችሁለት ሳይሆን አላሁ ተዓላ ባሰበለት እርዚቁ ነው ልጅ እየበላ እየጠጣ የሚያድገው። ስለዚህ ምላበላው የምትሉ ልጆች እውነት ነው የእውነትም የሚያስቧሉ የእነ ሀዋ እንኳን ያው በእርግጥ ለቪዲዮም ለቪዲዮ ነው ፕራንክ ልታደርገው ነው ግን፣ አንዳንድ ሰዎች የእውነት የሚያወሩ አሉ። እንዲሁ የምላበለው እኔ ገና ለራሴ ምሳሌ የሚሉ አሉ። ኖ፣ ስለዚህ ምላማለት ፈልጌ ነው ልጅ የራሱን ርዚ ይዞ ስል ነው የሚወለደው። እንደዛ አትበሉ። አውየ ፕራንኩ እንግዲህ ተሳክቶልሻል፣ እንኳን ደስ ያለች ለማለት እወዳለሁ ማለት ነው እና ልጅ ምን እኔ አሁን ልጅ አልወልድም፣ ምን ሊበሉ ምን ሊጠጣ ለምትሉ ሰዎች ነው ማለት ነው ይሄ ቪዲዮ። በቃ ይህን ቪዲዮ የሰራሁት እንጂ የናዋ ቃል ነው ፕራንክ ነው። እና ውድ ቤተሰቦች ይ ቪዲዮ ላይክ ሽር አድርጉት፣ አበረታቱኝ ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።